ሁሉንም ሰዎች ሰናበትልሻለሁ። እንደ እርዱኝ፣ እባካችሁ ሰናበትልሻለሁ። ዞርበሉ ዞርበሉ፣ ማንንም አልፈልግም። አንተ ምን ሆነ ነው? ኧረ ሙዳ አታዝበናት፣ ነቀበል። አንተ ሙርት ይዛልኝ፣ ይህ ሲያስጠላ፣ በእናትህ። ወይ እቺ ቀበርቹ የሆነች ልጅ፣ ምን አለበት እንደው ምንም ባትረዳኝ እንኳን ቦታውን እንኳን ብታሳየኝ። እንደው ወይኔ ወይኔ፣ ልጅ የት ገብቶ ይሆን? ሄሎ አንተ ልጅ የት ነው ያለው? ንገረኝ። የት ነው ያለው? ንገረኝ። ምን ይዝጋ እንዲህ፣ አንተ መጫወቻ ልሁን? ሰባ ያረጋጉት እያረጋጉት እንዴ አሁን አይኑን ገልጦ ነበር እኮ ምንድን ነው ምንድን ነው ናችሁ ነው ምንድን ነው የሚለንም የለም እንዴ ልጄ እንደዚህ አስከሬን መስሎ ወድቆ ወይኔ ልጅ እኔ ያየሁት ማንም ሰው አላየ የአገር ሰው ተሰብስቦ ነበር እንዳሞራ ወርሮን ከበውን ነበር እኮ እኔ ነኝ ያባረርኳቸው እና እንደዚህ አቅፈ እንደ ህፃን እሽሩሩ የምትለው አይን አይኑን አይተ ልገለው ነው በኋላ ግን ለንግግሮ ታስከፍሉታል ቆይ ምን ሆኗል ወድቆ ነው ወይስ ተደብድቦ ነው እና አምቡላንስ ለምን አልመጣም? ማለት ደውለዋል። አሀ አንተ ሳት ደውል ነው እንዲሆነ እያየ ድሮ ምን ሰው ያወጣልኝ እንዴ ምን ልትሆን ነው? ምንድ ነው? አንዴ በበነነ በተነነ የመጡ ኔ ላይ የሚደነፉት መጀመሪያ ልጆትን ይሰብስቡ። ልጄ እባክህ፣ ወደ ባሻ ሆኜ ነው በአንድ ልጅ ጨክን፣ እንዴት ጥለው ትሄዳለህ? የሚረዳኝ የለ የሚያግዘኝ የለ። እዚያ ውላላ ሜዳ ላይ ነን ያለ ነው። እባክ እርዳኝ፣ እባክ፣ እባክ። እንዲሁም የራሶት ጉዳይሽ እና ምን ልትሆን ነው? ወይኔ ወይኔ! ው ሰው የለም እንዴ? እርዱኝ እባካችሁ። አንቺ ምን ያለ ወሰንወስሻል ምን አለበትሽ ብታግዥ? አቢለና ነው አሪያንት እንደ ቢጨንቅ ነው። ገና ለገና ስራ ታዘኛለች ብለሽ ነው አይደል እንደዚህ የምትሆኝው? ትንሽ ትንሽ ትንሽ እንጂ ለምለም ጋር ጤና አዳም እናንተን ይዘሽልኝ ነኝና፣ የሻይ ውሃ ደግሞ ጣጂ። ቶሎ ቤት ትንሽ ቶሎ ቤት ብቻችን ያገኘው ብሎ በሽቴ ሊነሳ ደ ሁሌ ሰው እናንተን ተሸክሞ መምጣት። እኔ የምልህ፣ እኔ ስወጣል፣ ይሄ ማለት ጎረምሳ እየሰበሰብክ ነው እንጂ ለአንድ ልጅማ እንደዚህ አትሆንም። ስለምን ጎረምሳ ነው የሚያወሩት? አንተም አልጠራ በላይ ቀረልህ። ሂድና ዶክተር ጥራ። የልጁን ህመም አታራዝም እንዴ? ቆይ ለምን ከኔ ራስ አይወርዱ? ዝም በል። ሁሌ አንተን ብሎ ነው ከቤት የሚወጣው። በል ጊዜ አታራዝም፣ አሁን ደውል። የእኔ ስልክ ካርድ የለው። ወንድ አደለህ እንዴ? ብዙ ነገር አለ። ባዶ ቀፎን ነው ይዘ የምትንከረፈፈው። ልጆት እኮ ያለኝን ብር እንዳለን ያስጨረሰኝ እኮ አሁን ይኸው እንደዚህ የሚሆነው እኮ የእኔን ብር ላለመክፈል። አፈር በበላው ልጅ እንዲህ ያሳቀብህ ነዋ፣ እንደዚህ የሆንከው ማ? እኔ በእኔ ምክንያት አልጠጣ እየተዋወቀን አንተማማ እንጂ አሁን ያንተ ጓደኛ መሆኑ ያስደንቃል። ምን ለማለት ነው? ቶስቶ ሀሳብ ና በዚህ ደገፍ አድርገው እናጠጣ። እውነት እኔ በጣም ነው የሚያስጣለኝ። የታመመ ሰው እኔ ማስታመም አልችልም። ማናስተማለ ና ደገፍ አርግልኝና ያጠጣዋለሁ ያልኩ እኔ ኮ ቮሚት አለው ብዬ እኮ ነው።

አንቺ ምን አይነት በግ ብትሆኚ ነው? ዶክተሩ ያሉን አልሰማሽም እንዴ? በእናንተ ደግሞ አልፈተኛ ምንድን ነው እንደዚህ የሚያደርግ ማሚ? ደግሞ ሰው መገናበጥ አይችልም ነው። አይ እንግዲህ ተናገርኩ። ዶክተሩ ያሉን አልሰማህም? ደግሞ መድኃኒቱን የጣልከው ማሚ። ደግሞ ችግር አለ። ታ ና ና አምጣ ማሚ። አልፈልግም። አንተ ደግሞ እንደዛ የሚባል ነገር የለም። ይሄ ያሽላል ይድናል። ቆይ ቆይ ቆይ ቆይ ቆይ ቆይ የኔ ልጅ ምን ስሪለት ይቺንማ ተነቅታባለች በል አይዞህ በኋላ እነግርሃለሁ እስከዛ አረፍ በል እሺ አይዞህ ኧረ ቀለም ሊለቅ ነው እናት ግን እውነታቸውን እኮ ነው ምኑ ይኸው እስኪ ራስህ እንዴት እንደከሳ አይነህ እራሱ እንዴት ጭር እንዳለ አንቺን የመሰለ የተንከባካቢ እናት እያለኝ፣ አታስብ፣ አልቀስም። እንደውም ከዚህ በለጠ ወፍረሃል። እባክህ መስሎ ነው። አሁን ደግሞ ዶክተር ሲመጣ እንዴት እንደምትለወጥ ታየዋለህ። አንቺ ምንድን ነው? አት ገጥማችሁ የምታወሩ ስራ አሰሪ። እዚህ ቤት በቃ አይበላም አይጠጣም። ሂጂ። ኧረ ማሚ ተያት። ወይ ጉድ። ሂጂ ሂጂ። አታ ባይሆን አሁን ወጣ ብዬ አየር ተቀብዬ ልምጣ። አይ፣ ገና ሳታገግም የምን መውጣት ነው? አርፈ ተቀመጥ። አረ ሟሚ፣ አታስቢ፣ ሰፈር ውስጥ ነው መሆኑ። አንተን መጣህ ቀረህ እያልኩ መጠበቁ ራሱ እኮ ሌላ ስራ ሆነብኝ። አታስቢ፣ አሁን ደህና ነኝ። እሺ፣ ትላንትና ሳላይ ኮታ አይደለም እንዴ? እንዲሆነ የተመለስከው። ችግር የለውም። በቃ ማፊን ጠራውና ከሱ ጋር አብረን እንሆናለን። ዘና ጓደኛ ያለው ይመስል በልሽ። ሂድና እስኪ ቶሎ ተመለስ። ይሄ ግን አንተ ትላንት እኮ በጊዜ ወጣው። ቆይ ዶክተሩ ምን አለ? አይ ሐሳብ ቀንስ ብዙ አትጨናነቅ፣ እና ደግሞ የሚያስደብሩን ነገሮች በሙሉ አጥፋን ያለ እሱ ምን አለበት። አይ እንደዛ ከሆነማ በጣም ጥሩ ዜና ነው። ቆይ አንተ ለምን ኑሮህን ቀለል አርጋት ኖር፣ ለምንድነው የምትጨናነቀው? እኔ ትናንትና እንደዛ ስትሆን ጭንቅላቴ ስንት ነገር ነው ያሰቡ። እስቲ አንተስ ትጨናነቅ ነው ራሴ? አቡ በእናትህ፣ እኔ ተጨንቄ አላውቅም። እኔ ኑሮዬን ፈታብዬ ነው የምኖረው ባይሆን የአንተ ጭንቀት ነው የሚያስጨንቀኝ። እና ምን ነበር ራ የመጣው እባክህ ኧረ ተወኝ እስኪ ስንት ነገር ነው ጭንቅላቴ ላይ የመጣው በተለይ እናት። እኔ ግን ማድነቅ የምፈልገው የአንተን ትግስት ነው። እንዴት እንዴ ሲያወሩ ቃላት አይመርጡ። እኔን ናስሪ አንዴ ሲዘረጥጡኝ የነበረው? እሱን ትሆና እኔ ብቻ ካሳ እፈልጋለሁ። አታስብ። ለአንድ ጓደኝ ይማላል። እንዴት አላስብ? እንደውም አሁኑ ነው የምፈልገውሽ። ብድሬንም ወለዱንም ነው አሁኑ ነው የምሰጠኝ የምንገዘብ ወይ ያኔ በማን ገንዘብ ነው እንደ ልጠጥ ሲያደርግ ይሄ ነበር አልገባኝም። በልበል፣ አታስመስል። ይተወኛል ብለህ ከሆነ እንዳትሳሳት። ስለምን እንደምታወራ አልገባኝም። አንተ ታውቃለህ አይደለ? እኔ የፋን ፊት ገፉኝ ነው እንዳንተ እንኳን ደሞዝተኛ አሁን ብታጣ አልሰጥ ሄድ አይደውልች። በቃ ልቀቅኝ፣ ይሰጠል ቤት ስመጣ እኮ በጣም ደስተኛ ሆኜ ነበር። ቆያሁ ሆኜ ነው። ምን አርጊያቸው ነው ግን እንደዚህ የጣሉ? መቼ ነው ወደ ቤታቸው የሚሄዱት? ከዛ ቤታቸው ተመቶ እንደዚህ ይባላል። በራሳቸው ቤት ጥሳ ወደ ጭንቅላትሽ የገባ መሆን አለበት። ቢጠር ሽማ ቤት ላለ ማለት ነው። ምን ትሰሪያለሽ? በጣም ይቅርታ። እኔ እኮ እዚህ አልጌን እየቀየርኩኝ ደክመን ቁጭ ብዬ እኮ ነው። ደግሞ እኮ ሰጠሪኝ፣ አልሰማውሽም። ጠሪ ጥራሽ እዚህ ምን ትሰሪ ያለሽ ስራ ስለጨረስኩ እኮ ትንሽ ልረፍ ብዬ ነው። እንዴ ማን ፈቅደውልሽ ነው? የቱን ስራ ሰርተሽ ነው የደከመሽ ምታርፊውስ? ግን እኮ ከመስራት ማዘዝ ስለሚቀሎት ነው ስራ የለም ሚሉት። እኔ እኮ እዚህ ቤት ምን እንደሚያደክም ስራ እንዳለ አልገለጸልሽ አለኝ። አይሰሩም ማለት ፈልጌ እንኳን አለ ጭራሽ አፈሽን ከፈትሽ። እኔ አብረሻ ደ እንዴ ስሰራ ማድረው። ደግሞ ሲሰራ እንደሚያድር ሰው ጭራሽ አፏን ትከፍታለች እንዴ? ነው ማዘዝ አማረሽ? ማዘር አትጥሪኝ። ሂጂና እዛ የተጋገረውን ዳቦ አገላብጭ። ግን እኮ እንደባለፈው ሊያርብኝ ይችላል። እርስዎ ሄዶ ቢያገላብጡት አይሻልም? ኧረ በራስሽ መወሰን ጀመርሽ። ያዋጣሽ መስሎሻል? ከብት ምን እቺ የት ሄደ? የት ሄደ? እዚህ መጣው እ አንቺ መተታም የሆንሽ ልጅ ልጄን ምን እንዳደረግሽው ማን ያውቃል። እኔ የምናደረግኩት ማዘር፣ እሱ ራሱ እኮ ነው እንደዚህ ሆኖ የመጣው። አሀ ብትቀቢው ብታደርጊው ነው እንጂ ልጄ እንደዚህ ሆኖ ያውቃል? ተልኮሽን ልታራዝሚ ተቸገርኩ። ራበኝ እያሽመጣሽ ይኸው ኑሮሽን እያራዘምሽ ነው። አረማዘር ቆይ ይህን ያህል ኔ ምናድርኪ ነው ምን ነው? ነቃሁብሽ፣ ሚስጥርሽ ተጋለጠ አይደለ? ለምን አልተኛበትም? በቃ አረብሹኝ። አንተማ መቼ ክፉ ይወጣሃል በላይህ ላይ ያለ ነው እንጂ እንደዚህ የሚያደርግህ አትንኪው። ልጄን እኔ ራሴ ያለብሰዋለሁ። ሂጂና ሶፋ ላይ ተኝ ሂጂ። አይ አይቻልም። እኔ እዚህ ነው ምተኛው። በቃ ውጭ ውጭ። እኔ እኮ እናትህ ነኝ፣ ልጄ እናትህ እኮ ነኝ። እስ ማሚ በቅንቀፍ የልተኛበት በይ ነይ ነይ፣ ቶሎ ቤ የልትሄጂ ነው። እዚሁ ዋና ጠጥፊና ተኝ። እንቀሳቀስ አለብሽ፣ ግርሽን ነው የምሰብረው። በራስሽ ፍረጂ። ስሚ አንቺ እንደው ልጄን ምንድን ነው ያደረግሽው? አንድ ልጄን የሆነ ነገርማ አድርገሻል። ነይ ትፊበት፣ ትውቱ በይበት። ነይ ነይ፣ ትፊበት ወይ ጉድ! በስመ ሰራተኛ። እኔ እኮ ነኝ ገረድ የምመስለው? እኔ ቁርስ ሰርቼ እኔ አብልቼ እንዴት ይሆናል? ድንቄ ምራት! ልጄንማ ለዝቻ ምኛ አልሰጥም። አይ አይ፣ ደግሞ ቁልፉን የታረኩት ይሆን ማታ ረበሽኩ እንዴ? ረበሽኩ፣ ብቻ ረበሽኩ፣ ብቻ የማይገልጸው ይህን ነገር። ቆይ ምን አደረኩኝ? ምን እሰርኩ? ቆይ እዚህስ እንዴት መጣው? የቱን ነገር የቱ? በጣም ብዙ ነገር እኮን ያደረኩ እኮ። እስኪ ሙሉ ነገር ነገር መጀመሪያ ደናዳራችሁ ልጅ አቤል ይ እሰይ ተነስ፣ ተነስ። የቤተ ክርስቲያን ተሳልመን ጸበልጠጥተ እንመጣለን። አቤል ተነስ፣ ለል ዱካኩም ይለቀል ተነስ፣ ተነስ። እንዴት አይነት ቁርስ አዘጋጅ ተነስ። የኔ ልጅ በቃ እንግዲህ ተኛ። ነገ በጠዋት እንሄዳለን አንቺ ግን ከነቃሽ ለምን መተሽ ስራ አታግዥኝም እኔ ዝም ካልኩኝ በቃ ለጥ ነዋ በሩ አዎ ይሄን ሰበብ አግኝተሽ ተጋድምሽ ቅሪ እመቤቲቱ አንቺ ምን አለብሽ ምን አለሽ እኔ እያለው እንደው ሲያስችልሽ እንደው ሲያስችልሽ በጣም ይቅርታ አሁን ሁሉንም ስራ ጨራርሳለሁ አሁንማ ምኑን ትሰሪው

ይህኔ እንደዛ ጢምቢሮ ዞሮ የዞሮ ድምር አይለቁ። ኦ ደወለች። እስኪ ረጋ በይ። እንዲ ስልኩን መች አነሳልኝ። ሄሎ። ስልኩ እኮ አልሰራ ብሎኝ እኮ ወደ ቤት እየተመለስኩ ነበር። ይገባኛል እኮ፣ ግን ይስማማ ስራው በጣም ነው የሚያስፈልገው። ስለዚህ ባለው የያዙት። አሁን ገና ቴክስት ላከች። እኔ አሁን የማይመች ቦታ ላይ ስለሆንኩኝ ነው። እንደ ወጣው እደውላለሁ። እስከዚያ የያዙት የያዙት። እሺ፣ አረ ስንሳት። እሺ፣ አረ ምንም ችግር የለውም አያሳስብም። እሺ፣ አመሰግናለሁ። ደስ የሚል ዜና። አሁን የመጀመሪያ ደሞዙን እደውን ይከፍላል ማለት ነው። የሰውን ኪስ አራቁቶ አራቁቶ። እስከሁን እንዴት ስልክ አያነሳ? አንሳ እንጂ አቤል አንሳው። ሄሎ፣ አንቺ በሰው ስልክ ምን ትሰሪያለሽ? በይ በይ፣ አሁን በደንብ የፈጠነ ዝግጅት እንዲያረጋርጊው፣ እሷ አይመለከትሽም። አዎ አቤል፣ አቤል፣ አቤል፣ ስንት ሰው ነው ቦታ እንሄዳለብን?

የሁሉ ጊዜ ምኞቴን አንተ ደስተኛ ሆነ ማየት ግን፣ አንተ ዛሬ ምንድን ነው እንደዚህ? ገና ስራ ሳትጀምር ጀምር ልትሞሸሩ ነው? እኔ ሴት አይደለም ዝም ብዬ በባዶ ኪስ የማገባው? በዛ ላይ በኋላ የማን ተከሻ አልደገፍ? ደሞ እንጨት እንጨት የሚል ቀልድ ነው። ስማ፣ አሁን የምትሄድበት መስሪያ ቤት ስታንዳርዱን የጠበቀ ነው። ምንም ነገር እንዳታበለሽ። በተለይ ስነ ስርዓት በጣም ትዕግስት ሊኖር ይገባል። ሰማኝ? ትዕግስት፣ ታገስ። በደንብ አታስጨንቀኛ። ቢያንስ እንድዘጋጅ ቀድማ ነገረኝ ነበር። ስልክ አታነሳማ። ያልኩ ወረቀትን ከማስገባት በፊት ነው። እኔ ሊሳካም ላይሳካም ለሚችል ነገር ልብን ከፍ ዝቅ ማድረግ አልፈለኩም። ታውቃለህ። ትውት ቅድም ስሸኘኝ ፊታ ላይ የነበረው ተስፋ እኔ ጋር እንደሚያበራ አልገባኝም ተው በቃ ለማንኛውም በጣም አመሰግናለሁ ዛሬ ገና ቤውስ ትልቅ ስላሰራ አረ በናትህ አቤል ስሜት ያታርገኝ አንተ ስትናደድና ስትበሳጭ ነው የሚያምርብ አረፍስኪ ይወል ስማ እዳህን እንዳትረሳ አንተና ገንዘብ ቆይ እኔ ባሊ ሳትላንት እንደዚህ ነኝ እንዴ በቃ በቃ አንተ በስጦታ ነው የምትሰጠኝ እኔ ደግሞ አበድሬህ ነው እንዳትረሳ። ለዛ ነው አስራ አንድ ገባ ያርክ ባክ። ከዚህ በፊት ነው ዶክሜንት ያስገቦት የነበረው። ትላንት ካንተ እንደ ተለያየው ነው የደወሉልኝ አታምነኝም? ዛሬ ኮቪድ ደስ ብሎ የሚመጣው ማዘር ምን ላይ ያለባቸውን ቅሬታ ያነሳሉ እንዴ? አሳቃ ገደለችኝ እኮ ነው። ዛሬ እኮ አቤል ስራ ይጀምራል እና በጣም ደስ ብሎኛል። እሱም እኮ ሲመጣ ደስ እንዲለው ምን ላደርግለት ብዬ እያሰብኩ ነበር። ሶፋውን እንቀይረው እንዴ? አረ የሚቀይር ይቀይርሽ። ስለ ምን ስራ ነው የምታወሪ እኔ እንጃ፣ ማፊን የነገረኝ ግን ሳይሳካለት አይቀርም። ምን እንደሞተሪሳ ታገጥብኛለች። ከዚህ ከመናኛ ከንቱ ጓደኛው ጋርማ ሄዶ በሰላም አይመለስም። ይርቁንም። ሂጂ፣ ወደ ኩሽና ሂጂና ሰራሪውና ምትሰራሪውና አምጪ። እሺ ማምዬ፣ ማለቴ ምን ልስራ? የሚሰራራ ነገር አለ? ምንም ይሰራራ የለ፣ ምንም አልገዛሁም። ሂጂና የሆነ የሆነ ነገር አርገሽ ስሪ። ምንም ም ምንድን ነው ደግሞ ቤቱ ሁሉ እንደዚህ ተዘረከረከ? ቤቱንም ማጽዳጀው፣ የሆነ የሆነ ነገር አርኪውሁ ስራዊ። ስራ አይመስልም ኤርዳም ሴይደምን ብሄሽ ነበር። አቤል ደህና ነህ ሲጀመርኩ፣ ለእኔ ስራ እኮ አስፈላጊ ነገር አይደለ። ቆይሽ ተረጋጋ። በቃ ከተሳካም ይሳካል ካልተሳካም አልተሳካም ነው። ምንድነው ሁሌ መጠጥ እየጠጡ መንዘላዘል? አቤል በየቀኑ እኮ ሶስ እየሆነብህ ነው። እንደውም እኮ ሳስበው ስራ ላይ ያስፈልገኝ በቃ እዚ ቁጭ ብዬ አንቺ አይንሽን እያየው ብሆን ይሻለኛል። ናሽን ከመጥና ወይኔ ጉዴ! አሁን አው ማዘርሽ ምን ትለኛለች? ሳይለኝ ሳይጠይቁኝ ቀበጣጥሪሽ ምንድን ነው የማደርገው? በስተት እንኳን ስለ ራሽ አታስቢማ፣ አይደል ስለ ራሴማ ምን ላስብ? ያንተ በየጊዜው እንደዚህ መሆን ምን ያህል እንደሚጎዳኝ እኮ አታውቅም። በቃ ከዚህ በኋላ መጠጥ ብደርሰበት አልደርስም። እሺ፣ እውነት ወይ ጉዲ ብቻ ማዘር እንዳይሆኑ

አሁን እስን ደ አራ ማዘር ይረጋጋል። አሁን እኮ በጣም ደህና ነው። ዝም በይ አንቺ፣ ደግሞ ዝም በይ። አፍ እንዳለው ሰው ታወራለች። በአንቺ ጦስ ነው ሁሉም የሆነው። አንቺን ያገኘ ቀን የተረገመ ቀን። በቃ ዜቶ ስራ ምክንያት አይቻል ማለት። አረ ሰላም አውለን ብዬ ነው የገባሁት። ያወጣልሃለሁ፣ ሄደልሃለሁ። ስሚ አንቺ ገልቱ፣ ከአንቺ ጋር ሲሆን አንቺ የተወደደ ስሜት እንዳይሰማሽ

ሰዎች ትልቅ አይደለሁ አይደለሁ። ቆይ አንቺ ከሊ በምን ተሽለሽ ነው? በምን ብትሸነውን እንደዚህ የምትናገርኛል? ለነገሩ አይቶሽ አታስቢ። ልክ አሁን አንቺ ስትሞች፣ አቤል ምንም ምርጫ የለው እኔን ነው የሚያገባው። አይዞሽ፣ ሁሉንም ሰዎች ሰናበትልሻለሁ፣ ሰናበትልሻለሁ።